አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አራት በዝች ቀን በልኪም ከሚባል አገር ሳኑሲ በሰማይትነት አረፈ። ይህም ቅዱስ በልጅነቱ የአባቱን በጎ ሲጠብቅ ምሳውን ለረኞች ሰጥቶ እርሱ ሁልጊዜ እስከ ማታ ይጾም ነበረ። ዘመዶቹም የሚሰራውን አያውቁም ነበር። የታመሙ በሽተኞችንም ይጎበኛቸው ነበር። በአንዲትም ሌሊት የእግዚአብሔር መልአክ ተገልጦ ሳኑሲ ወይ የክብር አክሊልን ትቀበል ዘንድ ተነስተው ወደ መኮንኑ ይሄድ ክብር ይግባውና በፈጣሪ ክርስቶስ በመኮንኑ ፊት ታመን አለው። በነቃም ጊዜ እግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህም በኋላ ስብራ በሚባል አገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማይትነትም የሞቱ ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንድነት የሄዱ በምስር ወደብ በመርከብ ውስጥ ሆኖ አገኙትና እኛ ክርስቲያኖች ነን ብለው በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩቸው አዘዘ። ቅድስት ማርያም በበስቃዩ ውስጥ ሳለች ነፍሷን አሳልፈ ሰጠች፣ የሰማዕትነትንም አክሊል ተቀበለች። ቅዱስ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን ኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱን በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማ ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረጉ፣ ግን ምንም ጉዳት አልደረሰበትም። ሁለተኛም ስራኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ስራይን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምንም ምን ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልንም ተቀበለ። መሰሪውም አምኖ በሰማይትነት ሞተ። የሰማይትነት አክሊልንም ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ሰማይታት ጸሎት ይማረን፣ በረከታቸውም ትድረሰን፣ ለዘላለሙ አሜን። ሰላም ለሳኑሲ ምቱረ አብራክ ወእድ ርእወ ሰኮና አምሳለ ጉንድ ለማርያ ሰላም መፍቀሪ ተነግድ ዘኮነንዋ ምስሌው ወሳቀይዋ በአውድ ወመስለ መሰርህ ቡረ ዘአምነ በወ በዝች ዕለት አራቅሊ ከሚባል አገር ቅዱስ አባት ዮሐንስ አረፈ። የዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአብሌ አገሮች ገዥ ነበር። የእናቱም ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱ ከአባቱና ከእናቱ ጀምሮ ከመጥምቀ መለኮት ዮሐንስ ጋር በስም አንድ ሆኗልና በተግሳጽና በፈሪያ እግዚአብሔር አሳደጉት። የቤተ ክርስቲያን መጻሕፍትን፣ ሂሳቦችን እና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲሁ ይመክረውና ያስተምረው ነበር። ከዚያም አባቱ ከሞተ በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የአራቅሊ ሎሌዎችም አገሮች ሁሉ ተገዙለትን። እንዲሁም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው አንተ ትነግስ ዘንድ ወደ አንጾኪያ ሂደ፣ የንጉሥ ኑማሪዎስን ልጅ አግባ ብሎ ጌታ ዙሃል አለው። ቅዱሱም በውኑ ይህ የመላይ መላክ ነውን? ግን ከአፉ የእግዚአብሔር ስም ከሰማው አንጾኪያ ሄዳለው አለ። ከዚህም በኋላ ወደ አንጾኪያ ከተማ ሄደ። ንጉሥ ዮቅልጥያኖስንም ተገናኘው። ንጉሱም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲድ ዮቅልጥያኖስ ቅልጥያኖስ አፕሎንን ያመጡ ዘንድ አዘዝ ያንንም ጣዖት ባመጡት ጊዜ ቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሱን ረገመው ሰደበውም። ንጉስ ዮ ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብሪ ግባውና ጌታችን በብርሃን ስረግላ ላይ ሁኖ ታየው። ከእርሱ ጋር መላይት አሉ። ይዞም ሳመው። ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሱ ልኮ ከእስር ቤት አወጣው ወደ እርሱም አቀረበውና ለአጵኖልና ለአርዳሚ ስገድ አለው። ቅዱሱም የሰው ልጅ የሰው እጅ ለሰራው እንዴት ትሰግዳለው? አለው። ንጉሱ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርም ተናገረው። ከዚህም በኋላ ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው ወደ ግብፅ ገዥ ወደ ስሪያቆስም ስለ እርሱ እንዲህ ሲል ጽፎ ላከኖ። ለዮሐንስ ዛራቅሊ ግብር በማስገበር የአማልክትንም ቤቶች አፍርሶ አዲስ እንዲሰራ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቸዋለሁ። ቅዱሱም ይህንን ምክንያት ይዞ የጣወታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንኑ ስሪያቆስ የሰማይትነትን ራስ የሰማይታትን ራስ መቁረጥን ሊያዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከስኢድ ዲዮስቆሮስ፣ ቢፋሞን፣ አራ አራጋኖስ፣ ኪሮስ፣ ዮሊዮስ፣ ለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው ሊ ሁሉም እኛ ክርስቲያኖች ነን እያሉ በግልጥ ጮው። ያን ጊዜ መኮንኑ ይዞ ያለ ርራይ አሰቃያቸው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ ሹመቱን ስራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንደና አገር ወደ መኮንኑ አርያኖስ እንዲወስዱ ታዘዘ። እርሱም ስለሆነው ሁሉ መረመረው። ከቃሉም መልስ የተነሳ ተቆጣ። በባላ እንጨት ላይ ሰቅለው፣ በመንኮራኩር አጣብቀው እንዲጨምቁት። ከዚያም ከባላው አውርደው ስጋው እስኪ ቀልጥ ሆዱ ላይ ራሱ ላይ በቀጭን በቀጭኔ እንዲደበድቡ ታዘዘ። ምድሪቱን በደሙ ተመላች። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖችም በኋላ በማረጃ ቢለዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጎዝጉዘው በላዩ የእሳት ፍም ከጎኑ በታች አድርገው በላዩ እንዲያሰቃዩ ታዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮዎቹም ላይ እንዲያስ እንዲያኖሯቸው አዘዘ። እንዲሁም አድርገው ከወይኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላምታ ሰጥቶ አጸናው። በማግስቱም ከወይኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡ። ከዚህም በኋላ ግንባሩን ወደ ምድር ደፍተው እጆቹንና እግሮቹን ከፈረስ ጭራ ላይ በገመድ አስረው አሰሩ። ከዚህም በኋላ ባለሰይፍ ወጥቶ እግሮቹንና እጆቹን ራሱንም ቆረጠ። እንዲህም የምስክርነቱን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረም፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ምካ ሐራቅሊ ዋዲያሙ ፈዋሴ ዱያን በአጽሙ ወበለምስሌሁ ሰላም ዘተጋደሉ ቀዲሙ ወሰላም ለእንተድርሁ ዘተከወደሙ እወሙ ቢፋሞንስሙ በዝችም ቀን የአርቃዲዎስ የቱ የዲሞናስያ የግብፃውያን የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮች የገድላቸው ፍጻሜ የሆነ እሊህም ቅዱሳን በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨምሯቸው ጊዜ መላእክት አለቃ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሱም ደርሰው ረገሙት፤ እንዲህም አሉት የምስክርነት ሞት ፍጻሜያችንን የማትጽፍ ከእለት ወደ ዕለት ለምን ትከፋለህ? ንጉሱም ሰምቶ ተቆጣ። ራሶቻቸውንም በሰይፍ እንዲቆርጧቸውና ስጋቸውን በሳት እንዲያቃጥሉ አዘዝ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊልም ተቀበሉ። ለእግዚአብሔር ምስ ምስጋና ይግባው እኛንም በቅዱሳን ሰማዕታት ጸሎት የማረም በረከታቸውም ትድረሰ ለዘላለሙ አሜን። ሰላም ለአርካዲ ወሲዮዲ ሞናሴያ እህቱ አሞኒም ወሚናስ ለእግዚአብሔር ሰማዕቱ አመወዴው ንጉሥ ወሰገበሳት ላርባይቱ ለአርባይቱ ያድን ወሙ መጻ እምሰማ ያዳን የደቂቅ ሰለስቱ መልአከ ፍሥሓ ገብርኤል ዘፍጡን ሩጸቱ። በዝች ዕለት በካዲው ዲዮቅልጥያኖስ ዘመን ተጋዳጅ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማይትነት አረፈች። እዝችም ቅድስት ወላጆቿ ክርስቲያን ነበር። በወለዷትም ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንንም መጻሕፍት የአባቶቻችን ሐዋርያትንም ሕግና ስርዓት ሁሉ እያስተማሩ አሳደጓት። ከዚህም በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ መቶ ስግደትን ሰገደች። ቁማም ረጅም ጸሎትን ጸለች። በጸሎቷም ውስጥ እንዲህ አለች፦ የክብር ባለቤት የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስባት የከበረችና የቀናች መንገድን ለእኔ ለባርያህ ለሶፊያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንዳልንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተው። ወላጆች በሚመክሩብኝ በረከሰ በሥጋ ፍትወት ውስጥ የኃጢአት ባሪያ እንደሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነ የቀንበርን ቀንበርን ይሸከም ዘንድ ትክሻን ዘንበል አድርገው እንጂ አለች። ጸሎቷንም ከፈጸመች በኋላ ባልጋዋ ላይ ተቀመጠ። ጥቂትም ቆይታ እንዲህ የሚል ሀሳብ መጣባት፣ ተነስቼ በስውር ልውጣ ወደ ሩቅም ሄጄ ከበራ ውስጥ ገብቼ ለልዑል አምላክ ላገልግለው። ከዚህም በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራች። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችውን ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን፣ አምጪ የኔንም ልብስ ውሰጂ አለቻትና ሰጠቻት የወይኑ ስካር አይምሮ አነስቷታል እና ተኛ ለቻት በላይዋም እንቅልፍ በከበዳች ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና ርቃ በሄደች በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካዱ ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። እያንዳንዳቸውንም አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ? አለቻቸው። እነርሱም ስለ ሃይማኖታቸው ከዲዮ ቅልጥያኖስ የሆነውን ሁሉ ነገሯት። ይቺ መንገድ ወደ ዲዮቅልጥያኖስ ታደርሰኛለችን? አለቻቸው። አሁን ታደርስሻለች አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ጸለይች። ወደ ዲዮቅልጥያኖስም ደርሳ ክብር የግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተሞላ ወደ እርሱም እንዲያቀርቧት አዘዘ። በቀረችም በቀረበችም ጊዜ ላጵሎን ስገጂ አላት። የሰው እጅ ለሰራው ለረከሱ ያጋንንትም ማደሪያ ለሆነው እንዲህ እንዴት ትሰግዳለሁ? አለች ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍ እንዲገርፏ ታዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ስጋዋ ተቆራርጦ ስትወድቅ ድረስ በከተማው ጥጋ ጥግ እንዲጎትቷ ታዘዘ። ይህንንም አድርገው ወደ ወህኒ ቤት አስገቧት በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞች ላጵሎን ስገጂ ሰዊ አላት። እርሷም ክፉ ሞትስ ላንተ ነው፣ የእኔስ ከአንተ የሚገኘው ሞት በፈጣሪዬ ዘንድ ሕይወት ነው አለችው። እርሱም ከገደልኩሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ፣ የእኔም ተወውና፣ ላንተም የደይን ትንሣኤ አለ አለችው። ይህንንም በሰማ ጊዜ አጥንቶቿ ሁሉ እስኪሰበሩ በብረት በትሮች እንዲደበድቧት አዘዘንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታቿ እሳትን እንዲያነዱ አዘዘ። ቀኑ በመሸ ጊዜ ወደ ወይኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷ ምንም ሕማም እንዳላገኛት ሁና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ ወጣች ትመስል ነበር። ንጉሱም ደህንነቷን አይቶ አደነቀ። ዝችን ክርስቲያን ሴት የስራይዋን ጽናት እዩ፣ ትላንት በሰዓት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ስራይንስ አላውቅም፣ ነገር ግን ፈጣሪ ስራይን የሚሽር ነው አለችው ከዚህም በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ እንቢ ባለችውም ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ ሊቆርጧትም ይዘዋ ሲሄዱ ክብር ይግባውና ጌታችን ተገለጸላት ብዙ ቃል ኪዳኖችንም ሰጣት በማይታበል ቃሉም መታሰቢያሽን የሚያደርገውን ሁሉ በስምሽ የሚመፀውተውን የገድልሽንም መጽሐፍ የሚጽፈውን ሁሉ እቀበለዋለሁ መንግሥተ ሰማያትንም አወርሰዋለሁ አለ ከዚህም በኋላ አንገቷም በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊልን ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋራ ለዘላለሙ ይኑር አሜን። አቄርብ ለኪ አሞኒ ሰላመ ወለሶፊያ ምስሌኪ ዘተሳተፈ ትማም ፈተማ በእንተ ኢየሱስ ክርስቶስ ስሙር ውፍጹም ከዊነ ክሙት ጽኑ ኪያዬ ደግታ መለሊከ አበ ወይቲ እመ በዝች ዕለት የአባ አሞኒን አሞንና